ላክ አሁን ወደፊት ያመጣውት እዚህ መጥተው ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆች ልጆቼ ቢሆኑስ ብለው አስበው ልቦት ደንግጦ ነው ወይስ ከእሷ ጋር የነበረቦትን ግጭት ግጭት ለማውጣት ነው?

ዚህእትና ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያውቁታል። ቤትኛ የሚሆን ነበረ እና በዚህ አጋጣሚ ያው የሚኪ በስልክ ነው እና በፎቶ ነው። ልጆቼ ግን ልጄ እና የልጄ ሚስት ግን አይተውታል። ደብቀው እንዳይታይ ብለው ነገሮች የተቀራችው እናት አላቅም። ቤቷ ታውቃለች። ሚኪ እና ሀቢባ ጓደኛሞች እንደሆኑ ያውቃል። ሀቢባ ጋር በአሁን ሲያወሩ ነው እንጂ ግንኙነት እንዳላት ያውቃል ማስታወቂያ ጠርቶ ነው ስትል፣ ሃቢባ እናንተ እንደምታወሩት ነው ያየሁት። እሱን አይቼ እኮ ነው የመጣው እና ማስታወቂያ በምን አወኩ? ማስታወቂያ መስራቷ ቲክቶክ ማስታወቂያ ስራ ብላኝ ነው።

የቶኝ አዚህ ነው እንደ እናንተ አይቼ እኮ ነው ልናገር የመጣሁት። ለእኔ ማን ነገረኝና? ተደብቀዋል እኮ እናንተ ሰዎች እንዳልናገር አቁ ተደብቋል፣ እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ አይደለ የደወለልኝ? ደውሎ ማዘር ልጆት እንዲህ እንዲህ አድርጋለች ለምን አላለኝም? ለምን አላለኝም? በስልክ ነው የሰጠኝ። መልክ ያላየውም አሁን ነው መልክ የሚያየው ሚኪ እራሱ። እሺ፣ እናት አሁን አንድ የወደ ኋላ ልመለስና፣ አሁን ከፍርኦል ጋር ያላችሁን እንትን በደንብ ግልጽ አላደረጉልኝም። እና ፍርኦል፣ እሱን በምን ምክንያት ነው ከእኔ ምናልባት እንደው ልቤ ተሳስቶ ሊሆን ይችላል ከእንትና ጋር ከመሀሌት ጋር ግንኙነት እርሶ ችግር ላይ እንዳሉ ምናልባት ነግሯት ነው ይሆናል ብለው ያስባሉ ለእርስዎ ገንዘብ የተላከው ሰርተን ነው። መርቀን መርቀን ቪዲዮ ሰርተን ነው፣ በኋላ መረቃችሁት። ሽብር ሲልክላቸው ስልሳ ሽብሩን አርባ ሽብሩ ሰጣቸው ማለት ነው። ተግባባል ፍራውልን የሚያውቁት በሚኪ ለሰው አድርገው ቲክቶክ ላይ ፍራውል ደግሞ ያንን ቲክቶክ ያይ እና በሚኪ አማካኝነት መቶ ሽብር ይልክላቸዋል። ሚኪ ስልሳ ሽብር ወስዶ አርባ ሽብሮ ይሰጣቸዋል እንደዚህ

ሞባይል መጣም ቀረ በኋላ ለነጋተው ሀያ ሀያ ሺ ብር መረቅ ለሌላ የሚሰጠው በቂ እኛ እኮ ብር አልጠየቅም። ያለውን ጠይቁኝ እኔ አልጨነቅም።

ከመይ ጋር እኮ እንድታወቀው ማንተ ልጅ እያዳመጥከኝ ነው ልጄ። መቸምይ እርሶ አያቁሚ ው ፎሮን ለሚኪ ለእርሶ ገንዘቡን እንዲሰጥ እርስዎ ግንኙነት እንዳለው ሚኪ ፎሮን በምን አወቀ እና ለእርሶ አማካኝነት ገንዘቡን ይደርሰዎች አለ። መርቃቱ ደርሶት ይሆናል ብዬ ነው ያሰብኩት። እኔ ምን አውቃለሁ? እንግዲህ መርቀን ነው እኛ ስጠን ይሆናል። እኔ አላውቅም፣ በሚኪ እንደደረሰ አላውቅም። እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላለን ግን ከሰጠን እግዚአብሔር ስጥ ለህዝብ ለምሰጠው ነው። እኛ የመረቅነብለን ደግሞ ሁለተኛ መረቅነው ነው እስከ ዳር የምጠይቀዋለ። አዎ የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ከፍላወር በጎ አድራጎት ስራውን አይተን ለደሃው ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው። ምርቃት ከመረቅ ነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላቸዋል ብሎ ሚኪ ሃየስ ብር እንዲደርሰን አይደረገ ነው የእሳቸው ሀሳብ እንጂ ፍላወርን በቀጥታ የሚያውቁት ሆኑ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪዩ የማለት ነው እንጂ የመጠየቅ ነገር አይደለም ብለዋል። ዞሮ ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችን፣ ምንድን ነው እንግዲህ በተከሰተው ክስተት ላይ እርስዎ ማናገር ችለዋል ወይ ልጆትን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል። ስለተነሳው ነገር መልስ መስጠት አለብሽ። ስማችን መነሳት የለበትም፣ ያንቺም ስም መነሳት የለበትም። የልጆች ሽም የእኛም ብለው አካል ወይ ማዘር የት አግኝቻት? በምን ንገረኝ፣ እስኪ ልጄ በምን የት አግኝቻት? የት አግኝቻት? እዚህ ሆና ቤት የለነት ያታሳዩ የምትለው የት አግኝቻት ነው የምጠይቃት ልጄ የት አግኝቻት? ነገሩ አዳር ሰው ላያቸው ላይ ከወጣ በኋላ ኮ ነው እዚህ ጋር የመጡት፣ ለራሳቸው ለመሸፈን ለመንጫጫ። ማን ነግሮኝ፣ የት አግኝቻት? እሷ ስመደውልላት የቱኝ ምን ወዴት ተጠና ልጅ ልጃቸው ሞተ። ጠይቆ ታቁ ጠቅላላ አርጉቷ ነው ልጃቸው መከራቸው አይተው የቀበሩት ሲሞት፣ ኮፍያ ኮፍያ ጥቁር አድርገው መጡ። እናንተ ማትረቡ ልጅን መዘነጫ አረጋችሁ ብሎ ከቤት አባረሩት፣ አባረሯቸው። አዘንተኞቹ እንደዚህ ነው ያደርጉት። እነዚህ እንዳይነኩ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ፣ ልጆች የሰው ሀቅ መልሱ። ያዟት አብረው እያ ሪፖርት እየተደጋንኩ አገፉ እየተመሳጣጠሩ እኛ እኮ ብዙ ዘመን አልፈን ለዚህ ይደርሰናል። ምን ነው ምን ነው? ይሄ እኮ ይታጠፋል። ይሄ ፉከራ አይደለም። ይሄን የማን ልጅ የማን ልጅ እያሉ ሲገረረቱ ፉከራ ያስፈልል። ይልቅ የሚያውቀው ካለ ያውጣ ወይ ራሱ ያውጣ ወይም የሚያውቀው ካለ ያጋለጥ። እንዴት ሄደችሁ? ክንፍ አውጥታ ነው ሄደችው? በራ ነው ሄደችው? ያ ሁሉ ቤተሰብ ይዛ ለእግዚአብሔር አመሰግናለሁ። ማዘር ደህና ዋሉ? እግዚአብሔር ይመስገን። ልጅ የደህና ነሽ? መብረቅ ሆኖ ይሰማል ማዘር። ኔትወርክ ነው መሰለኝ የያዛቸው። እኔ ብዙ ነገር አልጠይቆትም። ያው የወለደ ያውቀዋል ብለዋልና፣ ብዙ ጊዜ የልጆች መከራ ለእናት ነው የሚታርፈው። ይሄን አጋለው ማዘር እና አይዞት መብርሃን ነጻ ታውጣውት። እርሶ ለምእና የኔ ሁለት ጥያቄ ብቻ ግራ የገቡኝ ስላሉ እነሱን ልጠይቆት ነው

እሺ ሚኪ ማህሌት ቤት ሄዶ የነበረው መቼ ነው? ማለት ሚኪ ማህሌት ቤት ኢትዮጵያ፣ አዲስ አበባ እሷ ቤት ነበረ። እዛ ሄዶ ልጆች አይተውታል ብለዋል እና እዛ ሚኪን በአካል አግኝተሽው ታውቂያለሽ? የት ነበር ያገኘሽው? መቼ? ጥምቀት ዋዜማ አዲስ አበባ ነው። ጥምቀት ዋዜማ እኮ ሚኪ ጎንደር ነበር፣ ከነ ሊያዥው ጋር ዋዜማ። ከዛ በፊት በዋዜማ ነው እሷ ሄደችው አዎ ግን የጥምቀቱ ዋዜማና የጥምቀት እለት የለት ለት ሚኪ ቀጥታ ከነ ሊያሾ ጋር ላይ በዚያ አካባቢ ነው በዚያ አካባቢ ነው። እሺ ያገኘሽው እዛው እዛው መሀሌት ቤት ነበረ። የመሀሌት ልጅ አንደኛዋ የመጀመሪያ ልጅ አሟት እኔ ቤት ነበረች። እዚህ ቤት ቤት እኔ ቤት። እሺ አሟት እኔ ጋር ነበረች። ከዛ እዛው መጥቻለሁ ስትል ወደ ቤቷ ወሰድኩኝ። እኔ ልጅቷን ልጅ ሲሄድ ሚኪ ነበረ ቤት አንኳክተ፣ እኔና ባለቤት ስንገባው እንግዳ አላ ልብስ ሰራተኛዋ፣ ከዛ ማነ ምናማና እኔ ነበር ወደ ባኞ ቤት ገባውኝ። ከዛ እኔም ስወጣ ፊትቅርታ ጋ ሚኪን ከዛ በፊት ታውቂው ነበረ? አላቁ ሚኪን። ሚኪ ፊት አውራሪ መሆኑ ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሹ ሚኪን ማህሌት ቤት ስታገኝ እንዴት አወቅሹ? ይሰማሻል ይሰማኛል። ሚኪ ከዛ በፊት እስቲ ፊት አውራሪ ሁን ሚኪ ማንም ኦኬ። ሚኪ ፊት አውራሪ ነኝ አለሽ? እሺ እሺ። ወደ ቤቱ ወደ ሊወጣ ሲ እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላሉ አለኝ። ከዛ አላቀውም። ከዛ አታቅኝም፣ እንደዚህ ቲክቶክ ላይ ፍራውን መልክተኛ ነኝ ምናምን ሲል፣ አይ አላቅህም አልኩት ሚኪ ነኝ አለ። አላችሁም አልኝ ከዛ የፍራውል መልእክተኛ ነኝ አለኝ ከዛ ሰላም ወደ ቤቱ ሄደ። አጋጣሚ ማዘር እኛ ቀን ቤት መታ ነበር። ቡና አፍልቼ ፍራው እና የተሻል ቲክቶክ ላይ ይሄ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም ቲክቶክ ላይ እኔ ላይ በእኔ ቲክቶክ ላይ ነው የፈሰጥኩት፣ እንዲሁ ነው ከዛ የፈሰጥኩትን። ከዛ ማሂል ማታ ላይ አሳይዋት ቪዲዮን ቪዲዮን ሳሳያት እንደዚህ እንደዚህ በቃ ለሚኪ ይላክለት አለች። ይህ ሳቀች፣ እንዲሁም ያስቀል ተወራሪ ሁናም የሆነ ነገር የምታወራው ነገር አለን ይሆነ ራው ልይ ነው ምትፍራውን አደለ ምትፍራው ልይ ነው ምትለው ምታስቀው ነገር እየሳቀች ይብላ አላቀች ለሚኪ ሚኪ ደግሞ ለሱ ለፍራውን ነው የላከው። ለፍራውን ከተላከ በኋላ እኔ በጥምቀት ዋዜማ ነው፣ በዛን ጊዜ ደቡ ላይ ነገረችኝ ማሂለኔ እና የበጀት መዝጊያ ስለሆነ የበጀት መዝጊያ ስለሆነ ሀምሳ ሀምሳ ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹን ቤት ሺ ይጠብቁ ጥሪያቸው ተብሎ እንዲሁም ትናፍቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል፣ ምናምን እያለ ከዛም በዛን ጊዜ ነው። ከዛም በሶስተኛ ቀን ነው፣ በአራተኛ ቀን ነው። ሀያ ሀያ ሺህ ብር ሰዎቹ እንዲሁም እኔ የበላሁ መስሏችኋል። ሰዎቹ ግራ የገባኝ ነገር ይቅርታ፣ ግራ የገባኝ ነገር እና አንቺ በሰዓቱም እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ ግን ቅድም የጎንደር ለታ ነበር ያላችሁት፣ እና ማዘርም ሲሉ የጎንደር ለታ የጎንደር ለት ደግሞ ዝጉት ዝጉት ስልካችሁን ዝጉት፣ ስልኩን ዝጉት። አይመልሱ የሚያደነጋግሩ ሰዎች ናቸው። የሚደውልላቸው እየሰሙ ነው ላይፍ እየተከታተሉ ይሄን ናቸው እና ደግሞ እንትን ቅድም ማዘር እንትን ፊራ ሀምሳ ሀምሳ ሺህ ብር ልኮ ለእናንተ ሀያ ሀያ ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ ሀምሳ ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው። የተናገረው ሀምሳ ሺ ብር ብሎ የነገራችሁ የነገረቻችሁ መሀሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው

ሚኪኖይ ነገርኛ ናሽኝ። ምን እኮ ታዲያ እንዴት ነው? አስተካካይ ነገር እዚህ ላይ እንዳይወናበድ። ለምን አይወናበድም? ትክክል ተናገር። እናንተ ነፃ እንድትወጡ ነው። አሁን እኮ እናንተ ምንም ከዚህ ነገር ላይ የላቸው የተነካካችሁበት ነገር እንደሌላቸው እያየን ነው። ግን ዋናው ነገር እናንተ ያያ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። እኔ ቅድም ቅድም እኔ እራሴ አንቺ ለእኔ ሚኪ ነው ሀምሳ ሀምሳ ብር ይሰጣል

ማህሌት እኔ ብቻ የኔ ጥያቄዎች ልጨርስ እና ጥያቄዎቹ እንትን ከምንላቸው አንድ ጠይቂ ልጨርስ። የኔ ጥያቄዎች አጫጭሮች። ማህሌት ከሆነ ያለችሽ ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማሀሌት ከጠፋች በኋላ ከስድስት ዓመት በኋላ ተብሎ አንቺ ማሀሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይህንን ታብራሪልኛለሽ? ማህሌት ለልጆቹ ምክንያት ነው የመጣችው፣ ወደዚህ ቤት ነው የመጣችው። ሶስት ወር ምናምን ነው መቃት እኔ ከዛ በፊት አላውቃትም ልሽ። ማዘርንም ኮንፊውዝ አታርጓቸው። መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላውቅም፣ ብር ይዞ ሲመጣ ነው ያየሁት ነው ያሉት። ብር ደግሞ ይዟል ዛ ቪዲዮ ላይ አንቺ ደግሞ መጥቴው ሚኪን አገኘ ነው እና ቪዲዮ ሰጠነውና ለማን ነው ስሙ ልኮ ውልቆ ከዛ በኋላ ነው ብር የተላከው። ነው መጥቴው አሁን እኛ እናንተን አይደለም ጥያቄ እየጠየቅ ነው ያለው። እሷ ሚኪና ማህሌት አይጥ አንተዋወቅም የሚል ነገር ስላመጡ፣ ሳትፈሩ ሳደነግጡ የምታውቁትን ነገር ንገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱን ግንኙነት